ናትንደርባናችው፣ እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ቸርነቱ የማያልቅበት ምስጋና የባህሪው የሆነ ቸር እግዚአብሔር ሳይገባል በምሕረቱና በቸርነቱ ብዛት ታመችንን እንስተምራለን ዳችን በእመቤታችን በቅድስት ድንግል ማርያም አማላጅነት በሊቀ መላእክት በቅዱስ ሚካኤል ተራዳይነት አምነን ይህንን ጉባኤ ዛሬ

ላችን ይህንን ጉባዔ ባርክልን። ጌታችን ይህንን ጉባዔ ባርክልን። ጌታችን ሰላም ስጠን፣ ፍቅርን ስጠን። ዛሬ ለውላችን

ጉባኤ ሊቃዎችን ዘማሪት አዜብ ከበደ ትሆናለች ወደ እርሷ እንሄዳለን የእግዚአብሔር ቤተሰቦች እንደምናመሻችሁ አሜን

ዝማሬውን ላቀረበችልን ለየታችን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። እግዚአብሔርን ቃል መስማት እንድንችል ወደ ወንበሮቹ ሰብሰብ እንድትሉ በት እንጠይቃለን። እንግዲህ ሳይሆን ሁሉ ዓለም ያሉ ህዝበ ክርስቲያን በቀጥታ በዩቲዩብ ቻናላችን እየተከታተልኛለን። የዩቲዩብ ቻናል ለማስታወስ ያህል አት እንድትገቡና ቤት አማላጅነት ከሁላችን ጋር አይሆን ክቡር አባታችን መጋቢ ሐዲስ መምህር ብርሃኑ የዚህ ጥንታዊና ታሪካዊ ቤተ መቅደስ ንጌል ክፍል ክቡር ወንድማችን፣ በመሰንቆ ያገለገለን ዘማሪ ሳሙኤል ሊቃውንተ ቤተ ክርስቲያን ሁላችሁም እንደ የማይረጋችሁ አባቶቼ፣ ካህናት፣ መምህራን ወንጌል ወንድሞቼም እና ዲያቆናት እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በዓለም ካለው ይልቅ በዜ ይበልጣል። በዚህ አባታችሁ ቤት

ይቅር የሚል እንዳንተ ያሉን መግለጥ ነው። እግዚአብሔር ይቅር የማይለው በደል በተለይ ለተ ሰንበት ጀምሮ ለተከታታይ ተሰንበት ጀምሮ ለተከታት ቀናት ስለ እግዚአብሔር ምህረት፣ ስለ እግዚአብሔር ይቅርባይነት፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ህራሄ የሚዘመርበት፣ የሚሰበክበት፣ የሚተረጎምበት፣ የሚመሰጠርበት ወቅት ነው። ይህ ማለት በሌላ ወቅትስ ይሄ አይደረግም ወይ የሚል ጥያቄ ሊነሳ ይችላል። የቤተ ክርስቲያናችን ሥርዓት በተለይ ቅዱስ ያሬድ እያንዳንዱ ቀናት 365 ቀናት ስለ እግዚአብሔር ጌትነት፣ ስለ ሁሉም ነገር መለኮት ለእያንዳንዱ ቀን ሰፍሮና ለክቶ አስቀምጧል። ስለዚህ በአንዴ ሁሉም ተነግሮ ስለማያልቅ፣ ሁሉም ተሰብኮ ስለማይጠናቀቅ፣ ሁሉም ሚስጥር ደግሞ ተናግሮ በአንድ ጊዜ መፈጸም ስለማይቻል በጊዜ ሁሉም በጊዜው እንዲሆን ቅዱስ ያሬድ ስላደረገ ለዚህ ሳምንትም ደግሞ ወመኑ መሃሪ ዘከማከ እንዳንተ ያለ መሀሪ ማን ነው የሚል ርዕስ ሰጥቷል። ስለዚህ የቅዱስ ያሬድን መዝሙር መሰረት አድርገን የእግዚአብሔርን ምህረት የእግዚአብሔርን ይቅርባይነት የእግዚአብሔርን አባትነት የእግዚአብሔርን ርህራሄ የእግዚአብሔርን ለቁጣ የታገሰ ለምህረት የፈጠነ አምላክ መሆኑን በጥቂቱ እናያለን። በዚህ በትንቢተ ሚኪያስ ምዕራፍ 7 ሰባት ቁጥር 18 አስራ ስምንት ላይ በደልን ይቅር የሚል እስክበሉ ምን ምንን የሚቅር የሚል በደል በደል ማለት ጥፋት፣ አመፀኝነት ነው። አመፀኝነትን፣ በደልን፣ ህግ አፍራሽነትን፣ ትዕቢትን፣ ራስን ከፍ አድርጎ የእግዚአብሔር ህግ መተላለፍን ይቅር የሚል የይቅርታ ባለቤት የሆነ እንዳንተ ያለ አምላክ ማን ነው ይላል። በምድር ላይ ከፍጡራን መካከል በጣም በደልን ይቅር የሚሉ ሊኖሩ ይችላሉ። የበደሏቸውን ይቅር ያሉ፣ ያሳደዷቸውን ይቅር ያሉ፣ ያስቀየሟቸውን ይቅር ያሉ፣ ያስለቀሷቸውን ይቅር ያሉ፣ የወጓቸውን ይቅር ያሉ፣ ያስነቧቸውን ይቅር ያሉ አንገታቸውን እንዲደፉ ያስደረጓቸውን ይቅር ያሉ ይኖራሉ፣ ምንም ጥርጥር የለው። ነገር ግን ከነዚህ ቅርባዮች የእግዚአብሔር ይቅርታ ግን ሲነጻጸር በጣም ሩቅ ነው፣ በጣምም ሰፊ ነው። ስለዚህ የእግዚአብሔር ይቅርታና የፍጡራንን ይቅርታ ባሰበ ጊዜ ነቢዩ ምልክያስ ምኪያስ በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ብሎ ጠየቁ። ማንም አይሆንም። እስኪ ሌሎችም ደግሞ መጽሐፍ ቅዱስ ምዕራፍና ቁጥሮችን በጥቂቱ ልጠቁማቸው። እስኪ ማስታወሻ ያላችሁ ማስታወሻችሁን ያዙ። እዚህ ሚክያስ ተናግሯል። በሌላ ስፍራ ደግሞ በብዙ ስፍራ ላይ ተጽፎና ሞባይል ያላችሁ ሞባይላችሁ ላይ ማስታወሻ ያዙ። ነብዩ ኢሳይያስ ስለ እግዚአብሔር ይቅር ባይነት ስለ እግዚአብሔር ምሕረት ሲናገር በዚህ በትንቢት መጽሐፉ ምዕራፍ 43 ቁጥር 25 ላይ መተላለፍህን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም። ኃጢአትህ ምን አልልም? አረ፣ ተናገሩ ምን አልልም፣ አላስብ። ተመልከቱ። መተላለፍህን ስለ እኔ ስል የምደመስስ ይቀር የምል የምተው እኔ ነኝ አለ እግዚአብሔር። ኃጢአትህንም በፍጹም አላስብም ይላል የሰራዊት ጌታ እግዚአብሔር። እንዴት አይነት አምላክ ነው እናንተ ኃጢአትህንም ምን አላለም? አላስብም። ጥፋትህን ምን አላስብም። አመፀኝነትህን ምን አላለም? አላስብም። ክፋትህን ምን አላለም? አላስብም። በደልህን የመደመስስ እኔ ነኝ ይላለሽ። ራሪት ሌላ ማስረጃ ልጨምርላችሁ። በዚህ በትንቢተ ኢሳይያስ መጽሐፍ 44 ፍራሃ ሁለት ላይ መተላለፍህን እንደ ደመና ኃጢአትህንም እንደ ጭጋግ ደምስ ይሸልሐለው ተበዥቻሃለውና ወደ እኔ ተመለስ ይላል የሰራዊት ጌታ እግዚአብሔር። ምን አይነት አምላክ ነው! ናት መተላለፍህን እንደ ደመና ኃጢአትህን እንደ ጭጋግ ደምስሼልሃለሁ ተበዥቻለሁና ወደ እኔ ተመለስ። እስክበሉ የመጨረሻውን ቃል ወደ እኔ ምን በል ምንበል በጋ አምላክ ወደ እኔ ምን ሆን ተመለስ። አዎ፣ መተላለፍህን እንደ ደመና ኃጢአትህን እንደ ጭጋግ ደመስሼዋለሁ ደግሞም ተቤዠቼሃለሁ ወደ እኔ ምንመን ምን ትጠብቃለህ ይላል የሰራዊት ጌታ እግዚአብሔር አንተ በደለኛ ሰው ሆይ አንተ ዓመፀኛ ሰው ሆይ አንተ ጥፋተኛ ሰው ሆይ መተላለፍህን እንደ ደመና ደመና ታውቃላችሁ፣ እንዴት እንደሚያልፍ ኃጢአትህን ጭጋግ ታውቃላችሁ፣ እንደ ጭጋግ ደም ስሻዋል አሁን ሰማይን ስታዩት ደመናም የለም ጥርት ብሏል። ጭጋግን በፊታቸው አይታይማል የለም። አሁን ሰማይ ከደመና ከሰማይ እስከ ምድር ያለው ጭጋግ አልባ ሆኖ ተደምስሶ እንዳለ ያንተም በደል ያንተም ኃጢአት ደምስሻለሁ። ደግሞም ተበዥ ተበጅቻለሁ። ስለዚህ ወደ እኔ አረ ነገር ወደ እኔ ተፈለስ። በቃ ያራቀህ በደልህ ነበረ፣ ከኔ የለየ ኃጢአትህ ነበረ። ስለዚህ እሱ ተደምስሶልሃል። ደግሞም ገዥቻለሁ፣ ዋዥቻለሁ፣ ተበዥቻለሁ ወደ እኔ ተብለ ይላል ሰራዊት ጌታ እግዚአብሔር። ይሄ ከምን ምህረት የተነሳ ነው ነገሩ እንጂ ከማን ምህረት የተነሳ ነው? ችግር አለ በሉ እንጂ ተናገሩ። ከማን ምህረት የተነሳ ነው? ከእግዚአብሔር ምህረት የተነሳ ነው። ከእግዚአብሔር ይቅርታ የተነሳ ነው። የእግዚአብሔር ይቅርታ ነው ይሄንን ያደረገው። የእግዚአብሔር ምህረት ነው ይሄንን ያደረገው። መተላለፍን እንደ ደመና ኃጢአትን እንደ ጭጋግ የደመሰሰው የማን ምህረት ነው? የእግዚአብሔር ምህረት፣ የእግዚአብሔር ይቅርታ ነው ይላል የሰራዊት ጌታ። ይሄንን ምዕራፍና ቁጥር ያለው ሌላ ልጨምርላችሁ። ምንድን ነው ምዕራፍና ቁጥር አበዛ እንዳትሉ ከምዕራፍና ቁጥር ቀጥሎ አጭር መልእክት ብቻ አስተላልፍ ነው። ትምህርት የምጫረሱ በዚህ በመዝሙረ ዳዊት መዝሙር መቶ ሦስት ቁጥር ስምንት እስከ ዘጠኝ እግዚአብሔር መሐሪና ይቅርባይ ነው። በሉ እስኪ ድምፅ እፈልጋለሁ። እግዚአብሔር በሉ መሐሪና ይቅርባይ ነው። በቃ ይሄ እግዚአብሔር ስሙ እግዚአብሔር ከሚታወቅባቸው መገለጫዎቹ አንዱ ይሄ ስም ነው። እግዚአብሔር ማን ነው ለሚላችሁ፣ ይሄንን መልሱ፣ እግዚአብሔር መሐሪና ይቅርባይ ነው በሏቸው። ይህ ሰማችሁ ነው፣ በማርያም እግዚአብሔር ማን ነው ለሚሏቸው፣ እግዚአብሔር መሐሪና ይቅርባይ የመገለጫው የባህሪው ይሄንን ያዙ። ደግሞ የሚገርማችሁ እዚሁ ጋር ተያይዞ ከቁጣ የራቀ ምሕረቱ የበዛ ምኑ የበዛ ነው? ከቁጣው ይልቅ ምኑ ይበዛል? ምሕረት ይበዛል። ሁሉ ጊዜ አይቀስፍም፣ ለዘላለምም አይቆጣም። እስኪ አመስግኑት ይህንን አምላክ።